ያስቆኛል ቢኒ ማለት ነው። ውሃ መጣለ ቤኒ ችግር አልነበረውም እኮ ዋይዚሽ መጣት የጭቃጨቅሽ ስትሆኚ ይንከባከብሻል አይደለ? አዎ፣ እሱም ተንከባካቢ ያለው ይገርማል። ስለዚህ ሌላ ሰው ሲንከባከበኝ ምንም አይመስለውም። ታዲያ እሱ በዚህ ልክ የሚያስብልኝ ሌላ ሰው ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራቸው ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። ውድ ቤተሰቦቼ፣ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ ውድ ቤተሰቦች፣ የምወዳችሁ ማለት ነው። እንግዲህ ዛሬ ቪዲዮ ተለቋል፣ በዳኒ ቤት ማለት ነው። ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ። እውነት ለመናገር እኔ እየጠበቅኩ ሌላ ነበረ እንዶ ለጽጌ ትልቅ ሰርፕራይዝ አለ ብዬ ነበረ ያሰብኩ ማለት ነው። ዳኒ ግን እውነት ነፍስ ካ አይማርም፣ እውነት ጽጌ እንደጠረጠረችው እንግዲህ ሌላ ሴት ይዞላት መጥተዋል ማለት ነው። የእውነት እስቲ እናንተ በጽጌ ቦታ ስትሆኑ እኮ በጣም ነው የምትናደዱ ማለት ነው። እና ጽጌ በጣም የተናደደች እንዴት እንደዚህ ታደርጋለ? እኔና አንተ ማል ውስጥ እኮ ምንም ነገር የለንም። በቃ እኛ እዚህ የመጣንበት አታዘና ለማለት ነው የመጣ። እንዴት ከሌላ ሴት ጋር ትሆናል ብላ እንዴት እንደተናደደችው አያችሁ፣ ጽጌ ማለት ነው። እና በጣም አዘነችኝ። በእውነት እናንተ እስኪ በጽጌ ቦታ ስትሆኑ የሆነ ስሜት ይሰማችኋል። ጽጌ በጣም የምትወደው ዳኒ ማለት ነው። ሁለቱም መሀል ላይ እውነት ለመናገር ብዙ ጊዜ እናገራለሁ በጽጌና በዳኒ መሃል ፍቅር አላችሁ። እውነት እስኪ ጽጌ እንዴት እንደተጨራጨረች እውነት ለመናገር ማለት ነው። ቤተሰብ እስኪ የምር በጣም ምን እንጃ ጽጌ እንደዚህ ስትና እንደዳ እኔ በጣም ደስ የምትኝ ለምን እንደሆነ አላውቅም። እንዴት እንዴት እንደ ህጻን ልጅ ነው የምትሆነ እውነት ልኝ ነው ምላችሁ እንደዚህ ስት ቀብጣው በጣም የሚያምርበት እውነት ለመናገር ማለት ነው እና ዳኒ ደግሞ ጽጌ ለመናደድ ነው ብዬ ነው ማስቦ፣ እውነን ለመናገር ማለት ነው። እና እሱ ከመጣ ከሁሉም ጋር የመጣው ግን ከነሱ ተለይቶ ለብቻ እዚህ ቦታ መገኘት ትንሽ ይደብራል። አስባችኋል። እሱ ደግሞ እዛውም እንደፈለግኩ መሆን አልቻልኩም። እዚያ ሲከፈትም አይፈልጉም። በቃ እነሱም መጨናነቅ ስለማልፈልግ እነሱም መጨናነቅ አልፈልጉም ብዬ እኔ መጠው ከሌላ ፍቅረኛ ጋ ብሎ ጽጌ እያናደዳት ነበረ። ሆነን ለመናገር አንዳንድ ሰዎች እውነት የሚመስላችሁ ይኖራችኋል፣ ግን ዳኒ እርግጠኝነት ታውቃላችሁ የዳኒ ባህር ማለት ነው ሁላችሁም ታይቃላችሁ። ስለዚህ ዳኒ በእርግጠኝነት ጽጌ ለመናደድ ነው። ጽጌ ደግሞ እንደምትወደው እያቃል እኮ አውቆ እኮ ነው እንደዚህ የሚያደርጋት። ሁና ለመናገር ማለት ነው እና ጽጌ በጣም ነው የምትወደው። የምር እንዴት እንደሆነችው ልጅቷ ደግሞ የምትመልሰው መልስ ጽጌ የምትናገረው መልስ እስቲ አይታቸዋል። ዳኒ ደግሞ ጽጌ ለማየት ነው ብዬ ነው ማምኑ። ቤተሰብ ብዙዎቹ ወደ መጥፎ ነገር እንዳትወስዱ እነሱ የው ጽጌ ለመናደድ ነው ብዬ ነው ማስበው ለመናገር ከኢትዮጵያ ሲወጣም እንደዛ ብሎ የሆነች ጎደኛ የሆነች ፍቅረኛ አለች ለእሷ ቀለበት አድርጋት አለው ያለ ነበር እውነት ለመናገር እንዳለ ይሄው ሌላ ሴት ይዞለት መጣ ሚገርም እኮ ነው ዳኒ ጉደኛ ሰው ነው እውነት ለመናገር ማንም አይችሉም እኮ እሱ ሁናን ለመናገር እንዳለ አድርጎ አሳይቷል ሁናን ለመናገር ማለት ነው እስኪ ማለት አንዳንድ ነገር ማለት ነው። በጽጌ ቦታ ስትሆኑ ትናደዳላችሁ። ያ ምናለው እና ጽጌ በጣም እያሳዘነችኝ፣ በእውነት በጣም እያሳዘነችኝ ለምን ጽጌ እየምትፈራ በሰው ሀገር ላይ መጥተን የሆነ ነገር እንዳይፈጥር አትፈልግም እሷም ደግሞ ወደ ሌላ ነገር እንዳትገባ አትፈልግም። እና ጽጌ በጣም ነው የምትወደው ለዳኒ ያላት ትልቅ ቦታ ነው ያላት። ጽጌማ ታስታውቃለች፣ እንዴት እንደሆነችው ተንጨራጨረችው ሆነት በጣም ደስ የምትለኝ ሆነ ለመናገር። እንደዚህ ስትሆን እኔ ደስ ይለኛል። ዳኒ ደግሞ የዳኒ ባህር ሁላቸውም ታውቃለች ብዬ አምናለሁ። እሱ ደግሞ እንደዚህ የሚያደርገው ጽጌን ለመናደድ ነው ብዬ ነው የማምነው። ልጅቷ ደግሞ

ጽጌ ለመናደድ ነው። ሌላ ምንም ነገር የላችሁም። ሙንን ለመናገር ዳኒ በፍጹም እንደዛ አያደርግም። ይ የዳኒ ባህር ሁላችሁም ታውቃላችሁ። ረባሽ እኮ ነው፣ ረባሽ አንደኛ እኮ ነው። ስለዚህ ብዙ እንዳትጨናነቁ ለማለት ፈልጌ ነው ቤተሰብ። እና ጽግሻ አይዞሽ፣ አይዞሽ፣ አይዞሽ፣ በእውነት አይዞሽ። ግን ያናድዳል ማለት በጽጌ ቦታ ስትሆኑ ትናደዳላችሁ። እውነት በጣም ነው የተናደደችው። ምክንያቱ እኔና አንተ ማለት እኮ ምንም ነገር የለንም እኮ ጓደኝነታችን ብቻ ነው እያለች ነበር። እና ፍቅር አላቸው አቋቆ ነው በሚዲያ እኮ ለምንድነው ነገሮች ማለት ይፋ ማደርጉ? አናቁም እንጂ ሁለቱም ማለ ውስጥ ፍቅር አላቸው እውነት። ዳኒ ምን አለ እስኪ ከዱባይ ሳትወጣ ለጽጌ ቀለበት ብታደርግ ምን ችግር አለ? አረባክ ቀለበት አድርጋላት እና አስደስታ እና ኢትዮጵያ ይዛ ሄዳ እውነት በሰላም ሂዱ ማለት ነው። እና ጽጌንም ዘና ፈታ አድርጋ ትልቅ ሰርፕራይዝ አድርጋ ብትሄዱ ደስ ይለኛል ብዬ አምናለሁ። ብዙ ሰው በቃ በጉጉት የሚጠብቁ ጽጌና ዳኒ አንድ ላይ እንደሚሆኑ የምትፈልጉ የምትጠሩ ሰዎች አላችሁ። እውነት ለመናገር ብዙ ሰዎች የጠበቁ ለጽጌ ቀለበት ሊያደርግ ነው ለጽጌ ቀለበት ማለት ለጽጌ ቀለበት ሊያደርግ ነው። በጣም ብዙ ኮሜንቶች አሉ። እውነት ለመናገር ይህን ኮሜንተሮቹ እንኳን አይታ ዳኒ ምን አለ ከዱባይ ሳትወጡ ጽጌን ሳፕራይዝ ብታደርጉ ብትክሳው ምን ችግር አለ? ተው እንደዛ ታናድዳት ጽጌ ማለት ነውና እና በጣም አሳዘነችም። በመጨረሻ እንግዲህ እሷም ደግሞ ምን አደረገችው? ለምን ለምን ሄደች ብሎ እሱም ደግሞ ተከትሎ ሄደ። አግኝቷት አልሆነለት። ለመናገር ማን ነው የሚባለው? ቢኒ ቢኒ ለምን ውሃ ሰጣ ለማለት እንግዲህ ተናደዋል። እዛ ጋር አውቆ ነው ያው ማለት ተነጋግረን ነው ብለዋል እና ተናግሯል። በነገራችን ላይ ዳኒ ማለት ነው እና እሱም ደግሞ እስቲ ጽጌን ተከትሎ ሄደው በመጨረሻ ማለት ነው። ልጅቷ እዛ አስቀምጦ ጽጌን ተከትሎ ሄደዋል ማለት ነው። እና እሷም ደግሞ ዳኒን ለመናደድ ነው። ዳኒ እኮ ይቀናል እኮ ጽጌ። አሁን በምሳሌ ከሌላ ሴት ከጽጌ ከሌላ ወንድ ጋር ሆና ብትገኝ እኮ ዳኒ እኮ በጣም ነው የሚቀኑ ይንጨረጨራል፣ ስለምናቅ ማለት ነው እና ሁለታችሁ መሀል ውስጥ ፍቅር አላችሁ፣ ግን ለምንድነው ይፋ እንደማደርጓ አናቅም? እውነት ለመናገር ማለት ነው ብዙ ሰው የዳንና የጽጌ ነገር ብዙ ሰው በጉጉት ነው የሚጠብቃቸው፣ ግን ለምንድነው ይፋ ማታደርጉ አላቅም። እና በማላቸው ሁለቱ መሀል ውስጥ ፍቅር አላቸው፣ ግን መጨረሻቸው ጥሩ ነገር ያሰማን ነው ምንለው፣ ጽጌና ዳኒ ተጋብታችሁ ልጅ ወልዳችሁ ለማየት ሁላችንም የእውነት እችን ቀን ነው የምንጠብቀው ማለት ነው። እና ወደ ቁም ነገር ብትገቡ ይበቃችኋል ብዬ አምናለሁ። ለምን ብዙ ጊዜ አንድ ላይ አሳልፋችኋል፣ ግን ወደ ቁም ነገር ብትገቡ እሻላችኋል ብዬ አምናለሁ ዳንና ጽጌ ማለት ነው። እና አይምስላችሁም? እስኪ ቤተሰብ በእኔ ሀሳብ ምን ትላላችሁ? ትክክል ነኝ ወይስ አይደለውም? እስኪ በኮሜንት ንገሩኝ ማለት ነው። እና በተረፈ ወዳችኋለሁ። ቪዲዮ ከተመቻችሁ ላይክ ሰብስክራይብ ማደርጉ ካቻላችሁ፣ ሼር አድርጉልኝ። ወዳችኋለሁ ውድድ ነው ማደርጋችሁ የኔ ውዶች።